ይአህዩ በረኪና ሰው ሁሉም በጥፊ ጠፍጥፋ ጠፍጥፋ ልገላቸው ነው። እኔ ግን ሴትዬ ስትወለድ ሀብላ ስትጠነስ አባትና እናቷ በዱር ላይ እየተቀጠቀጡ ሆናል የወለዷት። ለዛ ልምዷ አላት። በነገራችን ላይ የመጀመሪያው ሰይድ ፕራንክም ሲያረጋት እንደ ዝቅ ጠፍጥፋ ጠፍጥፋ ነበር የለቀቀችው ማለት ነው፣ ገና ሳይጋቡ በፊት አሁንም ደግሞ ኋላስ በዝቅ በቃ እየጠፈጠፈች ግድለቻቸው። ጓደኛ ሆነ ዘመድም ሆነ አታለች ማለት ነው። ከማን ጋር እንደምትኖር እንኳን ከሱመያ ጋር ራሱ ይቺ ድንጋይ ጋር ራሱ የምትኖር አይመስለኝም። አሰላሙ አሌይኩም ወረህመቱላ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ አለሁ አልሐምዱሊላህ ደህና ነኝ፣ ሰላም ነኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱ። የሀገራችን ኢትዮጵያ ላ ሰላም ወላ ያደርግልን ወተት መቅረት በቃ ይበለን። ዛሬ እንግዲህ ሱመያ መልክ ታስቀምጣለች ማለት ነው። አትፈልጉኝ፣ አትከተሉኝ፣ እኔ ራሴ ናውቃለሁኝ። ሀቅ ያለው እኔ ጋር ነው። ሀቅን እንጂ ሰውን አትከተል ይላል እንግዲህ ዝም ርእሱ። ስለዚህ ግን ሰውን ሳይሆን ሀቅ ይዤ ነው ያለሁት ይህ እርጉም ያለሁት እባካችሁ ብላ እንግዲህ ለያሲን መልስ ሰጥታለች ማለት ነው። ሱመያ ሱመያ እንግዲህ የምንባለችበት ጊዜ እኔ ብዙ ነው የተጎዳሁት፣ ብዙ ነው የተሰቃዩት። ስለዚህ ይተወኝ፣ አሁን አይፈልገኝ፣ አያሰድበኝ፣ በጓደኞቹም አያሰድብኝ እያለች ነው ማለት ነው። በነገራችን ላይ ሰይድ ሳይሆን ስደቢያት ወይም ደግሞ ሱመያን ስደቢ የሚለው ሁለታቸው ክፍታፎች ስለሆኑ ነው። እውነት ለመናገር ማለት ነው። አንዳንድ ጊዜም ሰው ላይ ዝም ብለን ሳይድ ትልቅ ጥፋት አለበት። አዎ ጥፋቱ እንዳለን ቢሆን ግን አፋቸውን የሚከፍቱት እነዛ ናቸው። ግን ከአሁን በኋላ ግን ያው ቪዲዮውን እያየው ስለሆነ ሀዩን አፏን አዘግተዋታለሁ። ያችን የትናት ያችም እንግዲህ ከዛሬ በኋላ በሱመያስም እንደማትመጣያቸው ቡኒ ናት ቡኒ እንደማትመጣብነቱ መቶ ሀንድረድ ፐርሰንት እንተማመናለን ማለት ነው። ስለዚህ እንግዲህ ሱመያ አላህ ሱብሐነ ተዓላ የውስጥሽን አዋቂ እሱ ነውና አላህ ነውና የሚያውቀው እንግዲህ አንቺ እንደ እንደ ኑሮሽ እንደ ፍላጎትሽ ያሳካልሽ እንዳስብሽው ነው ምለው ማለት ነው። ለማንኛውም እስኪ የያሴንን ቪዲዮ ወይም ደግሞ ሱመያ ጋር የተመላለሱትን ሪከርድ እስኪ አይተን እንመለስ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ነው። ያችን እንዴት ነው የገናነኝ? ውይ ያችን ምንድን ነው ጨቀጨቀ በእናትህ። እኔም በጣም ይቅርታ ማለት ነው፣ ለማስቀየም ነው እኔ አንተ እንዝም ያልኩህ ማለት ነው። በቃ ተገናኘን። እኔ ያችን አከብርሀለሁ፣ ላስከፋህ አልፈልግም። ግን በቃ እንትን እንደዚህ የሚያስጨንቃችሁ ከሆነ በእኔ እና በሰይድ መካከል አለመግባባት ነው። በቃ በጣም ተጨናነቅ ማለት ነው። ማግኘት አልፈልግም አገኘው ከዛ ደግሞ በቃ ስላልፈለኩኝ ሄድኩኝ። የዚህን ያክል እንደዚህ የምትሆነው እንደዚህ እኔን ልትወቅሰኝም ልትናገረኝ አትችልም፣ ሲፈጠር ማለት ነው እውነት ያሲን። እኔ በቃ ተውኝ፣ ባጭሩ ተውኝ፣ አታገኝ። አውቆ የተኛን ሰው ቢቀሰቅሱት አይሰማም ይባላል እ አውቄ እኮ ነው የጠፋሁት እንዴ። በቃ ተውኝ። ያል ብፈጠራችሁ የምንድን ነው በጣም አጨናነቃችሁ። እና በቃ አትፈልጉኝ። በቃ እንኳን ለአንተ ይቅርና ሳይድ ፈልጉ አላገኘኝም ተወኝ በቃ ያሲን ምን ሆነ ነው በፈጠረቅ እንደገና ደግሞ ማለት ነው እኔ ከመፈለጋችሁ አሁን እናንተ እንደዚህ ሁላችሁም አንተም፣ ሳይድ ሁላችሁም ስትፈልጉኝ ልጅቷን እኔ እያሳደባችሁ ነው መጀመሪያ ሚስቱን የክታ ሚስቱን እያሳርፍልኝ ጓደኞቿ ከሷ አልፎ ለጓደኞቿ የሚያሰድበኝን ነገር እሱን ስርአት እንዲያስዝ እናንተ እንተኖቿ ጓደኞቹ አይደላችሁ? እኔም ከመፈለግ እና ነይ ተመለሽ ነይ ተመለሽ እያላችሁ ሰዓት ውስጥ ለመጨመር ከምትሯሯጡ ማለት ነው እንደ ጓደኛ አቀርባችሁ ምከሩት። ቢያንስ ገና በሩቁ ያላከባበረን በሩቁ ያልተከባበር ነው፣ ገና ሳንተዋወቅ እንደዚህ ሆን ነው አስበዋል። አብሬያቸው ብኖር እንግዲህ ሱመያ በጣም ትክክል ናት፣ አብረው ቢኖሩ ሀዩ ሀዩ ገጀር አንስታ እንደምትደበድብ ወይ ልጆች እንደምትደበድብ፣ መቶ አንድሮች ፐርሰንት የመቼም የሰው ልጅ የሚሳነው የለም። እውነት ለመናገር እሷም ለልጆቿ አትፈላላይ ሲጀመር ሀዩ እውነት ለመናገር ክፍታፍ ናት። ለምን ቢያንስ እንኳ የተሸፋፍና ሄዳ እንኳ ራሱ ቤቷ ስለ ሱመያ ምጥፉና ስለ ልጆቹ ነበር እያነሳቻለችው ስለ እሱ ገበና ነበር እያወጣቻለችው። ደግሞ አሁን የራቁት ፎቶ እንደምታወጣ ነው ያስጠነቀቀችው። አሁን ሰይድ የትኛው ሙራሪ ወይም የትኛው እንትን ኑሮት ነው እንግዲህ ከእሱ አካል ያድር የሚችለው ሰይድ እውነት ለመናገር አንዳንድ ጊዜ ምን አውቃል የማይወጣበት እሳት ውስጥ ነው የገባው ግን ሁሉም የስራውን ነው የሚሰጠው አይደለም ስለዚህ ያ ስለሆነ ነው እንግዲህ ከአንዳንድ ጊዜም አንዳንድ ጊዜም ሰይድ ቁሟ ለማሰቡ ሰዎች በዙሪያ ያሉት እያጨበጭቡ በነበሩ ሰዓት እነዛ ራሱ ለሱ አብሮት አንድ ላይ እንዳልሆኑ አሁን ላይ ያው ዝም ብሎ ዘጥ ዘጥ ነው እንጂ የሚሉት አንድ መፍትሄ የሰጠው ሰው የለም። አንድ መፍትሄ የሰጠው ሰው የለም። ይሄ ቢሆን ይሄ ነው ያለው ሰው የለም። ግን ያው እንግዲህ እሱ ወየም እንግዲህ ያው እኔን በሩቅ ያላስከበረኝ አብሬው ተቀምጬ የሚመጣውን ጦስ እኔ ራሴን የማውቀው እንግዲህ በዙሪያው ያሏትን ነገር ስላዩ መጥፎነትም ነግረዋታለን። ያው አላደን ነገር ወደ ወዲህ ያው ስለተነገረች ያው እሷም ደግሞ ሱመያም ደግሞ ያው በቪዲዮ ሀዩንም እኛም እንደምናያት ያያ ነገር ስላለ ሱመያ የትኛውም ሙራሯ ተቀብሏት እንኳን አዳማ ቀርቶ አይደለም አዲስ አበባ ከሀዩ ጋር ራሱ ልትቀመጥ አትችልም ማለት ነው። ስለዚህ ሱመያ እንግዲህ ከእነ ልጆች ተሸለሱ ባህኑ ታላ ይጠብቅሽ ነው የምለው ቅፍ ድግፍ አድርጎ እንግዲህ ነገራቱ ሲመጡ ለበጎ ናቸው፣ ለኸይር ነው። አንዳንድ ሰዎች ሳይድ እንግዲህ ሀዩን ሱመያንም እንደዚህ ነበር እየቀጠቀጠ የሚያኖራት እንደዚህ ነበረ በድሏት እየኖረው በዱላ ነበር ያኖራት የሚሉም ሰዎች አሉ። እናንተ ያማቸው አንዴ ሰው ልጅ እኮ በዱላ እኮ ማንም ምንም እኮ ሊመልሰው አይችልም። እንደዛ እንኳ ብላቸው አታውቁም። የሰው ልጅ ይህን ያከላማል ስትቀመጥ መቼም የሆነ ነገር ቢኖር ይሄን ያክል አትቀመጠም። ወይም አንድ ልጅ እንደወለደች በዛው ትቀር ነበር። ወይም ደግሞ ጭራሽ ከሱ ጋር አልወልድም ብላ ትለያይ ነበር። ስለዚህ እንደዛ ብላችሁ ሙሉ ለሙሉ አንድ ጥፋት ታየ ተብሎ የሰው ሁሉ ያኔ የነበረው መልካም ነገር ሁሉ መነድ መጥፎ ነው፣ ትክክል አይደለም። ምክንያቱም የሰው ልጅ አሁን ሰይድ ያደረገው ድርጊት ይሄ መጥፎ ነገር ብቻ ነው። ከዛ በተረፈ ግን በጣም መልካም ነገሮች ሊኖሩት ይችላሉ። መቶ ነገሮች መቶ ነገሮች ስህተት ቢኖርበት ተመቶ አንድ ፐርሰንት እኳ ደግ ነገር ይኖርበታል። ስለዚህ በአንድ መልካም ነገሩን እንኳ ይዛችሁ ለማውራት ሞክሩ። ደግሞ በሰው ላይ ደግሞ እንትን አትበሉ፣ ምክንያቱም ወንጀል ነው እሱ። ምክንያቱም በፊት የበፊት ኑሮውን ራሱ ነው የሚያውቀው፣ እሷ ናት የምታውቀው። ስለዚህ ጉዶቼ እንግዲህ ሱመያም ያው ልጆቿ ጋር ናት ያለችው ቤተሰቦቿ ጋር እንግዲህ ዘመዶቿ ጋር ነው ያለው። ሱመያን ለሱመያ የምመኝላት አላህ ሱብሃነ ወተዓላ በዲኗ ላይ አላህ ያጽናት፣ ኢማንኛ ላይ ያድርጋት፣ ከመጣባት በላይ ሁሉ አላህ ይሸፍናት፣ ልጆቿንም እሷንም አላህ ጤና ያርጋት። ብዬ ነው እንግዲህ ዱዓ መማረግላት እንግዲህ ከአላህ በዲኗም ላይ እንዲያጸናት ዱዓ ማደርግላት፣ ይሄን ነው ለሱመያ ማለት ነው። ከዚህ በተረፈ ሱመያ ያው እንደነገርኳቸው ደጋግሜ ነው የምነግራቸው ልጆቿ አባት እንደሚያስፈልጋቸው ሁሉ ታርቅታርቃ አይደለም ወይም ደግሞ እሱ ጋር ስለኖረች አይደለም። አባት ያስፈልጋቸው ባይታረቁ እና ሱመያና ሰይድ እንኳ ቢለያዩ ልጆቹ ምንም ዘንብ እንደሌለባቸው መቶ ሀንድረድ ፐርሰንት ሁላችን ልናቅ ይገባናል። አባት ልጆቹን የማየት መብት አለው። አባት ልጆቹን የመርዳት ግዴታ አለው። የማየትም መብት አለው። የመርዳትም ግዴታ አለው። አሁን ላይ ሱመያ ጋር ጋ ተነጋገሩና ሱመያ አላሳየችህም ተብሎ ልጆቹን አለመርዳት ይሄ ትልቅ ትልቅ ችግር ነው። ምክንያቱም እንደምታዩት አረብ ሀገር ውስጥ አንድ ባልና ሚስት ከተለያየ ል ልጁ ራሱ ጥግ ራሱን እስከሚችል ድረስ አባት ነው የሚረዳው። እናት ጋርም ቁጭ አለ፣ አባትም ጋር ቁጭ አለ። ላይሄ በቃ አባት ጋር ነው ይሄ። እንደ ኢስላም በቃ አላስ እንትን ነው እንጂ እሷ ቁጭ ብላ ጉሊት ላይ ትርችርችር ያ እንደ ኢትዮጵያ አመለካከት እንደ እናቶች ነው፣ እንደ አባቶች ደካሞች ነው። አባቶች የሚያረጉት ድክመት ነው እንጂ ካገኛት ላይ ካፎደች ያው የኢትዮጵያ ህግ ያው ከሌለው የለውም ነው የሚሉም አሉ ግን፣ እንደ እስላም አላህ እንዳስቀመጠልን፣ ግን አባት ነው አላፍትና የሚወስደው። ለምን ድንጋይ አይሸከምም? ለምን ጉድጓድ አይቆፍርም? አባት ነው ልጆቹን ቴኬር የሚያደርገው። አባት ነው ልጆቹን የሚይዘው። አባት ነው እናትም ጋር ብትሆን፣ አባት ነው የሚያበላውም፣ የሚያጠጣውም፣ የሚያስተምረውም፣ የሚያለብሰውም። እናት እዚ ጋ ያው እስከ ያዘችለት ድረስ ሊይዛለች፣ ከዚያ ወደ ራሱ ህይወት ትገባለች። አባት ነው መስሪያውን የሚወስደው። ግን እንደ ኢትዮጵያ እናቶችስ ሁል ጊዜ በቃ ትዳር እያማራት ልጇን እንቀረጋ እምትይዝ የኢትዮጵያ ሴት ናት። ሌላ ነገር እያፈለገች በቃ ኋላስ ልጆችን በእንጀራ እናት አትሰቃይም ወይም ደግሞ በእንጀራ አባት አይሰቃይም እያለች የምትኖር የኢትዮጵያ ሴት እና ሴት ብቻ ናት እንጂ በተለያየ ቦታ ላይ አባት ነው መስልያ። ስለዚህ ሰይድ ደግሞ ያው አረብ ሀገርም እንደኖር ከሐቁንም እንደምታወቅ ሁሉ